በስመ አብ ወወልድ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። የክርስቶስ ቤተሰቦች የድንግል ማርያም ያስራት የቃል ኪዳን ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኔ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። በያላችሁበት የአድማስ ጥግ ሰላማችሁ ብዝት ትትርፍርፍ ይበልላችሁ። አምደው ቅዱስ ሚካኤል የሚታገላችሁን ጥላታችሁን አመድ ያድርግላችሁ ከእግራችሁ በታች ቀጥቅጦ ያስገዛላችሁ። ኢትዮጵያውያን እና ውድ ኤርትራውያን አንድ ወሳኝ የሆነ መልእክት አለኝ። ይህንን መልእክት እንድትሰሙትና እስከ መጨረሻው ድረስ እንድታደምጡት ላልሰማውም ላላየውም እንድታሰሙት እንድትነግሩልኝ ጠይቃቸዋለሁኝ። አንድ እህታችን የገጠማትን ገጠመኝ ልነግራችሁ ስለፈለኩኝ ስለወደድኩኝ ነው። ይቺ እህታችን በውጩ ዓለም የምትኖር እህታችን ስትሆን በትልልቅ ሚዲያ በአሁን ሰዓት በትልልቅ ማህበራት በትልልቅ ሚዲያ ሰዎች እየቀረቡ ሚስኪን መስለው ወይም ደግሞ የሚረዱ መስለው የሚያግዙ መስለው የሚያጭበረብሩ ሰዎች በዛ ውስጥ ተሰግስገው እንዳሉ የምንረዳበት ክፍል፣ የምንማማርበት ቪዲዮ ነው ማለት ነው። ቪዲዮውን እስከ መጨረሻው ድረስ ተከታተሉት። ይች እህታችን ታዲያ ምን ገጠማት የሚለውን ስንመለከት በትልቅ ሚዲያ ቀርቦ ስሙን ለጊዜውን መጥራት ስላልፈለኩ ተነቃቁ። ማንም የደረሰ ሁሉ እንደ መንገድ ዳር እሸት አይቆረጣችሁ፣ አይቦጥቦጣችሁ፣ ተጠንቀቁ ልል እወዳለሁኝ። ሌላው ሳልናገር እማላልፈው ወደ አምደው ቅዱስ ሚካኤል ገዳም መሄድም ሆነ በዛ ቦታ ላይ ማጸለይ የምትፈልጉ ሰዎች ህዳር 11 ሄደን ህዳር 13 እንመለሳለን። እዚህ ቦታ ላይ ጸሎት ማስደረግ የምትፈልጉ በየጊዜው መተት የሚላክባችሁ በየጊዜው የሚታደስባችሁ በመተት የታሰራችሁ በልዩ ልዩ ቦታ በሰላቢ ገንዘባችሁን ንብረታችሁን እየተሰለባችሁ ያላችሁ ሰዎች እዛ ቦታ ላይ ጸሎት ይደረጋል። መቋሚያ ይዘቀዘቃል ማለት ነው። የቦታው ቃል ኪዳን ምንድን ነው? እዛ ቦታ ላይ መቋሚያ ያዘቀዘቀ የገባው መንፈስ ይታሰራል። እንደገና ከጥላት አሁንም የሚላክ የሚታደስ ካለ ወደ ራሳቸው ይመለሳል ማለት ነው። ይሄ የቦታው ቃል ኪዳን ነው። አዳራሹንም እንስራ። ስመ ክርስትናችሁን መሄድ የማትችሉ መባችሁንና ስመ ክርስትናችሁን መላክ ትችላላችሁ። መሄድ የምትችሉ ደግሞ ከወድሁ ተመዝግባችሁ ያለውን መረጃ እንድታገኙ ስል በአምደው ቅዱስ ሚካኤል ስም መልእክቴን አስተላልፋለሁኝ። በተቀመጣላቸው አድራሻ ማነጋገር ትችላላችሁ ማለት ነው። ጸሎት አድርጉ፣ ጸልዩ። እግዚአብሔር እንዲጠብቀን፣ አምደው ቅዱስ ሚካኤል የሚታገላችሁንና ክፉ የሚያስብባችሁን እርኩስ መንፈስና ሰራተኞቹን አመድ አድርግላችሁ። ወላዲተ አምላክ ድንግል ማርያም ከመከራ ስጋ ከመከራ ነፍስ ትጠብቃችሁ። እድሜ ለንሳ ዘመን ለፍሳ አድረን ለቅዱስ ስጋው ለክቡር ደሙ የአበቃን ዘንድ የሱ ቅዱስ ፍቃዱ የሆንልን ሀገራችን ኢትዮጵያን ሰላም ያደርግልን። በያላችሁበት የእግዚአብሔር ጸጋ የእግዚአብሔር ሞገስ የእግዚአብሔር ቸርነት የእግዚአብሔር ሰላም ብዙ ተደረ። ምን መልእክት ነው በዛ ሚዲያ ላይ ቀርቦ ያስተላልፈው የሚለውን ስንመለከት ይሄ ልጅ ችግረኛ መስሎ ነው እዛ ሚዲያ ላይ። መንፈሳዊ ሚዲያ ነው። እዛ መንፈሳዊ ሚዲያ ላይ የሚረዳኝ ሰው የለኝም የሆነ ልብስ ቤት የሆነ ቦታ የሆነ ሱቅ ተጠግቸ ነው የምኖረው፣ ብሎ ይህንን መልእክት በዛ በመንፈሳዊ ሚዲያ ያስተላልፋል። ይቺ ልጅ ያንን ልጅ ለመርዳት ወዳና ፈቅዳ፣ በል እኔ ኪራይ እከፍልልሃለሁኝ፣ ቢያንስ ራስን እስከምትችል እስከምትቋቋም ድረስ የቤት ኪራይ እከፍልልሃለሁኝ ብላ ቃል ትገባለታለች። ከዛን በኋላ በደንብ እየተለሳለሰ ይቀርባታል፣ ያዋራታል። እሷም ወንድም አገኘው ብላ አይዞ በርታ፣ ጸልይ፣ ስገድ እያለች በጸሎትህም አስበኝ እያለች ከዚህ ልጅ ጋር ማውራት ይጀምራሉ። ቀንን ቀን እየተካው ባለፈ እና በሄደ ቁጥር ከእለታት በአንድ ቀን ይደውልላትና እህቴ በጣም ደስ የሚል ሰርፕራይዝ አለሽ። ለአንድ አገልግሎት ወደ ትግራይ ወደ የት ነው አባ ዘወንጌል ገዳም አባቶች ይፈልጉሻል፣ በዛ በረከት ልታገኝ ተጠርተሻል የሚል መልእክት ነበር ያስተላለፈላትና እባክሽን መምጣት ከቻልሽ እንድትመጪ እፈልጋለሁኝ። በዛ ያሉ ቅዱሳን ስላንቺ ይጸልያሉ፣ ነገሪያቸው ነበርና፣ ስላንቺ ይጸልያሉ፣ ስላንቺ ከእግዚአብሔር ምሕረትን ታገኝ ዘንድ በረከትን ታገኝ ዘንድ በጣም ቀና ልጅ ነሽ፣ በእነሱ መታሰብሽ እና እነሱ ደግሞ አንቺን ወደዛ ቦታ ሂደሽ እነሱን ማግኘት እንዳለብሽ መልእክት አስተላልፈውልሻል። መልእክት ይሄ ነው፣ ይሄንን መልእክት ይሄንን እድል ብትጠቀሚበት ጥሩ ነው የሚል መልእክት ሲያስተላልፈላት፣ ቀጥታ ልጅቷ ምንድን ነው ያደረገችው? ምንም ችግር የለም፣ እኔ ለዚህ ክብር ከበቃሁኝ መጣለሁኝ ብላ ያቺ ልጅ ትኬት ቆርጣ ቀጥታ ወደ ኢትዮጵያ ትመጣለች ማለት ነው። ኢትዮጵያ ከመጣች በኋላ ይቀበላታል፣ ወደ ትግራይ ክፍለ ሀገር ይወስዳታል ማለት ነው። እና እዛም የሚቀበሏት ሰዎች እንዳሉ እየነገራት ጥሩ ጥሩ ተስፋ እየነገራት ነው የሄደችው ማለት ነው። ከዛም በኋላ አንዲት መነኩሴ መነኩሴ ሴት መነኩሴ ከሷ ጋር ያገናኛትና ይቺ ሴት መነኩሴ ምንድነው ያለችው፣ ባክህን በትግረኛ ነው የምታወራው አማርኛ አትችልም። እና ትንሽ ትንሽ ሞክራለሁኝ አለች ልጅቷ። ሰንበት ትምህርት ቤት ተምራ ያለፈች ነች። ስሟን ለጊዜው መጥቀስ አስፈላጊ ላይሆን ስለሚችል ማለት ነው እንግዲህ በኮሜንት እኔ ነኝ ልትለን ትችላለች ማለት ነው። እና ይቺ እህታችን ምንድነው ያደረገችው እዛች መነኩሴ ጋር ያገናኛትና ከእሷ ጋር ስላንቺ ትጸልይልሻለች። በጣም ጻድቅ ነች። በጣም የእግዚአብሔር ሞገስ የእግዚአብሔር ጸጋ ያደረባት ሁሉን ነገር ከመንፈስ ቅዱስ የምትረዳ ነች እና እሷ ስላንቺ ትጸልያለች በረከቷ በረከት እንዲታገኝ ብዬን ያመጣሁሽ ብሎ ይነግራታል። ይች እህታችንም ከዛም በኋላ እውነተኛና ትክክለኛ እናት አገኘው ብላ የልቧን ለመንገር እያሰበች ነገር ግን ሴትዮዋ ቋንቋ ባለመቻሏ ከእሱ ጋር ይግባባሉ። ልጁ ትግረኛ ይችላል፣ የዛ ተወላጅ ነው። እና ምንድና ያደረገችው? ያችን ሴት የሆነ አምሳ አምሳ ነች፣ እዚህኛውም ነች ኦርቶዶክስ ኦርቶዶክስም ነች። እንደገና ደግሞ ሌላውንም ባዕድ አምልኮቱንም እንዲሁ ወጣ ገባ፣ ታጥቦ ጭቃ የሆነ አይነት ህይወት ነው ያላትና ሴትየዋ። ከዛም በኋላ ምንድን ያለችው አለች በትግረኛ እባክህን ይችልስ ተዋት፣ ከኔ ጋር ትኑር፣ ታሳዝናለች። በጣም ሚስኪንና ሳያት አለችው፣ አለች በትግረኛ እና አይ አይደለም ከአንቺ ጋር መሆን የለባትም። ገንዘብ ትልክልሻለች፣ ውጭ ሀገር ነው ያለችው። ከውጭ ሀገር ነው ያስመጠዋትኝ ብሎ ያችን መነኩሴ ይመልስላትና ከዛን በኋላ አድረው በመነጋው ወደዛ ዛን በኋላ ምንድን ያደረገው ካደሩ በኋላ ይዟት ይሄዳል ወደት አሲምባ ወደሚባል ገዳም ማለት ነው እዚህ አሲምባ የሚባለው ገዳም ያባዘ ወንጌል ገዳም አለ ብሎ ነው እንግዲህ፣ እዛ ቅዱሳን እንዳሉ አድርጎ ነው የነገራት። እዛ ያሉት ግን ስርማሽ ቅጠል በጣሽ ሉሲፈርን ተዋርሰው ከእሱ ጋር የሚሰሩና ልጅቷን የፈለጋት ለሁለት ነገር ነው። ቢሆንላቸው ከተሳካላቸው ግብር አድርገው ሊያቀርቧት ነው የፈለጉት። ከዛን በኋላ ግን እኔ ልጁን ካገኘሁት በኋላ ኖርማል ነገር እየተሰማኝ አልነበረም። ማለት ያስመልሰኛል፣ ያስታውከኛል፣ የሆነ ቢጫ ነገር የሆነ የሆነ ነገር ይወጣልኛል፣ ያዞረኛል፣ ራሴን ይከዳኛል፣ ልቤን ቅልጥ ይላል እና በቃ የሆነ ይሄን እንዲህ ያደርገኛል እማልለው አይነት ስሜት ይሰማኝ ነበር አለች። እና ከዛ አሲምባ ከደረሱ በኋላ በጣም ብዙ ቦታ አዙሯት ብዙ ቦታ ያሳያታል። እንደ አክሱም ጽዮን ማርያም ወስዷታል። ይሄ ምንድን ነው? በመንፈሳዊ ስበብ መንፈሳዊ መስሎ ነገር ግን እነሱ ኢ መንፈሳዊ እርኩስ መንፈሳዊ ስራ የሚሰሩ የተደራጁ በሰነ ስርዓት ገዳም ነው ብለው የራሳቸውን ሰውን የሚያጠምዱበት ገዳም፣ መንፈሳዊ አስመስለው በመገደም በማሰገድ 335 ስግደት አሰግዷታል፣ ይችል ልጅ ማለት ነው። ሦስት መቶ ሠላሳ አምስት ስግደት ሲያሰግዳት ለእግዚአብሔርና ለመለኮትነቱ ለቅድስናው እንደምትሰግድ አድርጎ ለእሱ መስገድ እንደሚገባት አድርጎ ነው ያሰገዳት ማለት ነው። ነገር ግን ያ አይደለም። ያሰገዳት ለሉሲፈር ነው ያሰገዳት፣ ለጥልቁ ነው ያሰገዳት፣ ለሰይጣን ነው ያሰገዳት ማለት ነው። በምንም አይነት ነገር በቃ እንዳይራራቁ አድርጎ መንፈሳዊውንና ይህ መንፈሳዊ መንፈስ ቅዱስንና እርኩስ መንፈስን አጠጋግቶ መንፈሳዊ ስራ መንፈሳዊ ውጊያ የሚዋጉ አስመስሎ ነው ይችል ያሰገዳት ማለት ነው። ያሰገዳት ግን ለማን ነው? አልኳችሁ ለሉሲፈር ነው ማለት ነው እና እንዲትጠነቀቁ ነው ይህንን መልእክት ላስተላልፍላችሁ የምወደው ማለት ነው። በአምደው በቅዱስ ሚካኤል ስም ይሄንን ቪዲዮ ስሙት። በአምደው በቅዱስ ሚካኤል ስም ብዙ ልጆች፣ ብዙ እህቶቻችን፣ ብዙ ወገኖቻችን እየተታለሉ እየደነዘዙ እየፈዘዙ በሀገራችን እንዲሁም ደግሞ ከሀገር ውጭም ያሉትን እያፈዘዙና እያደነዘዙ እየገበሯቸው ይገኛሉ። የተዋህዶ ልጆች ንቁ። በየማህበራቱ አሲምባ ገዳም ወሰዳት አሰገዳት፣ ለሉሲፈር አሰገዳት። ከዛን በኋላ እዛ ደግሞ ዋና ዋናዎቹ እዛ ተቀምጠዋል ማለት ነው። እና ሉሲፈርን ተዋርሶ ነው ይህ የወሰዳት ልጅ ማለት ነው። ፍጹም መንፈሳዊ ነው የሚመስለው፣ ፍጹም ክርስቲያን ነው የሚመስለው። ምንም አይነት ነገር የርኩስ መንፈስ ስራ ያለበት አይመስልም ማለት ነው። እስከማይመስል ድረስ ተንኮል ያለበት እስከማይመስል ድረስ ተንኮልና ክፋት ያለባቸው እስከማይመስሉ ድረስ መንፈሳዊነትን የተላበሱ በጣም ደግ ሰዎች የሚመስሉ የሚመስሉ ነው ያልኳቸው፣ የሚመስሉ አሁን። ሰው መሆንና ሰው መምሰል ይለያያል፣ እምላችሁ። አብዛኛውን ጊዜ ለዚህ ነው ሰው ሁን አለ ነቢይ፣ እግዚአብሔር ቅዱስ ዳዊት ለልጁ ለሰሎሞን ማለት ነው ልጅ ሆይ ሰው ሁን አለ። ሰው ሁን። የእግዚአብሔርን ሕግ፣ የእግዚአብሔርን ትእዛዝ፣ የእግዚአብሔርን ስርዓት ጠብቅ። ድሃ እንዳታስለቅስ፣ ፍርድ እንዳት ትእዛዝና ሕጉን እንዳትጥስ፣ ድሃ እንዳታስለቅስ፣ ሰው ሁን ብሎ ለልጁ ለቅዱስ ለጠቢቡ ሰሎሞን እንደነገረው ሰው መሆንና ሰው መምሰል በጣም ልዩነት አላቸው። በጣም ልዩነት አላቸው። መንፈሳዊ መሆንና መንፈሳዊ መምሰል በጣም ልዩነት አላቸው። ስለዚህ ተጠንቀቁ፣ ራሳችሁን ቆጥቡ፣ የተዋህዶ ልጆች። ይቺ ልጅ አሲምባ ከደረሰች በኋላ የደረሰባት ግፍና መከራ በጣም ለአእምሮ የሚከብድ ነገር ነው ማለት ነው። እና እዛ የወይራ ዘይት እዛ ከደረሰች በኋላ የወይራ ዘይት አጠጧት። ከዛ በኋላ ራሷን አታቅም፣ ራሷን ስታለች። ነገር ግን ስታገለግለው የነበረው ቅዱስ ሚካኤል ማምላክ ወለርት አምላክ ድንግል ማርያም ደርሰውላት ግን በአንድም በሌላም ወደ ራሷ እንድትነቃና እንድትመለስ አደረጋት። ምንድን ያደረጋት ሊገብሯት ሲሉ የሆነ ብርሃን ነገር ብልጭ አለ እንደ መብረቅ አይነት ነገር አንጸባረቀ እና የሆነ ወጣት መልከ መልካም ፊቱ የሚያበራ ብርሃን የለበሰ አንድ ወጣት የሆነ ውልብ አለኝ፣ ለእነሱም ታያቸው። እና ተው እያለህ ነው። ስለዚህ አልተፈቀደልንም አልተፈቀደም። ይቺ ልጅ አምላኳ፣ ጠባቂዋ የማይተኛ የማያንቀላፋ ነው እና ያጠፋናል፣ ያጠፋናል፣ የሚጠብቃት፣ ያጠፋናል፣ የሚጠብቃት፣ ያጠፋናል እያሉ ተነጋገሩ። ይቅርብህ ይቅርብን እያሉ ተነጋገሩ፣ ተወያዩ። ከዛን በኋላ በሆነ ነገር ብቻ ግን እኔ የሚሆነውን ነገር እንደ ሰመመን እንደ ህልም ነበር የሚሆንብኝ የማየውም የሚደረገውም ነገር ሁሉ እንደዛ ነበር አለ እና ከዛን በኋላ የሆነ ሰዓት ላይ እንደ ምባንን ነገር አልኩኝና የሆነ ነገር ያንን የወይራ ዘይት ካጠጣኝ በኋላ ስኒውን ገልብጦ የጠጣሁበትን እቃ ገልብጦ ያይ ነበርና፣ እንዴ እንደዚህም አለ። እንዴ ይሄ ኮ መንፈሳዊ አይደለም መንፈሳዊነት አይደለም። በጣም አዝናለሁኝ። እንዴት እንደዚህ ታደርጋላችሁ? ይሄ ኮ የጠንቆላ ስራ ነው። በጣም ነው ማዝነው ብዬ ከእጃቸው ነጠቅያቸው ወጣሁኝ። እንዳትከተለኝ እያልኩትኝ፣ ነገር ግን እሱም ያው ተከተለኝ። ከዛን በኋላ ሊያረጋጋይ ሞከረ አይዞሽ ምናምን ብሎ ወደ ጻድቃኔ ማርያም ወስድሻለሁኝ እዛ አስጠምቅሻለሁ ይለኝ ነበር አለ። ከዛን በኋላ ግን ይህች ልጅ በአንድም በሌላም በተአምር ተመለሰች። ከዛን በኋላ ግን በጣም አዘንኩኝ፣ በጣም አለቀስኩኝ። ገንዘቧን ያላትን ገንዘብ ጨርሳ እንደገና ሌላ አደጋ ላይ ሲገጥማት ሌላ አደጋ ሲጠብቃት እናንተ ምን ትላላችሁ እንደዚህ አይነት አስመሳይ ሰዎች ስንት ሰውን አጥፍተዋል ስንት ሰውን እንደወጡ እንዲቀሩ አድርገዋል ስንት ሰው ለሰይጣን ተገብሯል ስንት ሰው የሉሲፈር ግብር ሆኖ ቀርቷል ማለት ነው በየቦታው በየጫካው በየዋሻው በየዱሩ በየቦታው ብዙ እህት ወንድሞቻችን ክርስቲያን እህት ወንድሞቻችን መንፈሳዊ ባልሆኑ ነገር ግን መንፈሳዊ በሚመስሉ ሰዎች ጉዳትና ጥቃት የደረሰባቸው እጅግ በጣም ብዙዎች ስለሆኑ አሁንም ይህንን ትምህርት ላልደረሰው አድርሱ። የገጠማችሁ ገጠመኝም ካለ ሐሳብ አስተያየታችሁን በኮሜንት ላይ ግለጹልኝ። አንቺ እህታችንም የጉዳዩ ባለቤት የሆንሽው እህታችን አንቺ ኮሜንት ላይ ምስክርነትሽን መስጠት ትችያለሽ አድኖኛል አትርፎኛል በማለት ምስክርነትሽን ትሰጫለሽ ማለት ነው ስለዚህ ይች ቤታችን ከዛ ተመልሳ ምንድነው ያደረገችው ወደ ስውሯ ማርያም ሂደ ስውሯ ማርያም ትጠመቃለች የተወሰነ ጊዜ ከተጠመቀች በኋላ እህቷም እንደዚሁ በባዕድ ሀገር ነው ያለችው ማለት ነው እና እህቷ ጋር አንዱን በጣም ብዙ ረጅም ታሪክ ነው የነገረችኝ እና እዛ ከሄድኩኝ በኋላ ምንድን ነው ያደረብኝ አለች። ፍጹም በቃ መነኩሴ መሆን ነው የምፈልገው ብዬ። አንቺ ለምንኩስና ነው የተፈለግሽው ነው ያሉኝ አለች። አንቺ ቀጥታ መነኩሴን መሆን ያለብሽ፣ ተመነኩሻለች ሲሉኝ አሁ መነኩስ አለሁኝ ብዬ ነው የተቀመጥኩትኝ አለች። በቃ ዓለም አስጠላኝ አለች። የነበረ ያሳለፍኩት ህይወቴ ሁሉ እስከሚያስጠላኝ ድረስ በጣም በቃ ፍጹም እስከሚመስለኝ ፍጹም ደረጃ ላይ እስከሚደርሰኝ ድረስ ልቡናዬን እንደዚህ ያሳስበኝ ነበር። በአእምሮ የሚመላለስብኝ ነገር የሚመላለስብኝ የምንኩስና ህይወት እንደነበረ ይሰማኝ ነበር አለ። ያ ምንድን ነው ማፍዘዣና ማደንዘዣቸው። እዛ ቁጭ ብላ እሷ ምንድን ነው የተፈለገው አንድ ግብር ሆና እንድትቀርብ ለሉሲፈር ማለት ነው። አንድም ደግሞ ያ ባይሆን ያ ባይሆን እዛ ቦታ ላይ ተቀምጣ የነሱ አሽከርና የነሱ ልብስ አጣቢ እዛ የነሱ ምግብ አብሳይ ለማድረግ ነበር ያሰቡት። ምግብ ቀጥታ እንደገባሁኝ ምግብ እንዳበሰል ና ያደረጉኛል። መኮረኒ እንዲቀቅል ና ያደረጉኛል። እና እኔም በደስታን የተቀበልኩት ምክንያቱም እኔ የማስበው እዛ ቦታ ላይ ቅድስና ስፍራ የቅድስናው ቦታ የቅድስናው ሰዎች ስለመሰሉኝ አድርጌ ያሉኝን ሁሉ በሽታና በበጎ ፈቃደኝነት ነበር ማደርገው፣ አለ እንግዲህ። በጣም ብዙ እና ረጅም ታሪክ ነው የነገረች ማለት ነው፣ የተዋህዶ ልጆች እና ከዛ ተመልሳ አሁን ወደ ራሷ ስትባንን ምንድና ያለቻት፣ እህቷ ስትቀይ ስትቆይባት ስትዘገይባት፣ እዛ ውጭ ያለችው እህቷ ማለት ነው፣ ስደውልላት፣ አጠብቂኝ እኔ ካሁን በኋላ መነኩሴ ነኝ፣ እዛ ያለውንም ያለኝንም ነገር ሁሉ አንቺ እንደፈለግሽ አድርጊው ብዬ ይሄንን መልእክት አስተላልፍ የላታለሁኝ አለች ለማን ለታናሽ እህቷ ነው ይህንን የነገረቻት ማለት ነው እኔ ካሁን በኋላ አለም በቃኝ እኔ ካሁን በኋላ መንኩሻለሁ ነው ያልኳትኝ አለች እና ከዛ ከመባንን በኋላ ከመንቃት በኋላ ግን ተመልሳ ስጉራ ማርያም ስትሄድ መንፈሱም መለፍለፍ ጀመረ የተወሰነ መንፈስ ይሄ የዛር መንፈስ እዛ ይሸኝላታል ማለት ነው እዛ የተወሰነ ጊዜ ተጠመኩኛል እና ያ አሁን ይሄ የዛር መንፈስ የሚገርማችሁ ነገር አሳልፎ ይሰጣችኋል ከዘር መጣ የዛር መንፈስ ለምን ለምን ዓላማ እንደሚያውለን እንግዲህ ማየትና መገንዘብ ትችላላችሁ ማለት ነው እንዴት አደጋ ላይ እንደሚጥለን ከዘሬ መጣ ሲገበርለት የነበረ የዛር መንፈስ አሳልፎ ለእነዚህ ሰዎች ሰጣት ማለት ነው። እንደዚህ አይነት በዚህ አይነት መንገድና ጎዳና ብዙ እህት ወንድሞቻችን ግብር ሆነው ቀርተዋል፣ እንዲወጡ ቀርተዋል። ደማቸው ደመከልብ ሁኖ ለአጋንንትና ለጣዖት ተሰውተው በጣም ብዙ እህት ወንድሞቻችን ቀርተዋል ማለት ነው። ከዛን በኋላ ይቺ እህታችን ያ መንፈስ ይታሰርላታል ከታሰረላት በኋላ ያ የዛር መንፈስ ተሸኝቷል። እንዴት ተሸኘ? የሚለውን ወደ መጨረሻው ላይ እንመለከታለን ማለት ነው። ከዛ ተመልሳ ወደ ስራ ቦታዋ ወደዛ፣ ወደ ውጪው ዓለም ትሄዳለች። እዛ ከሄደች በኋላ ግን ያ እንደ በፊቱ አይነት ሰላም አይሰማትም፣ ምክንያቱም ያድሱባታል ይልኩባታል አድርጊ የሚሏትን ሁሉ ስታደርግ ገንዘቧን ስትበትን ቆይታለች። ከዛን በኋላ ለእህትሽም እንጸልይላት ብለዋል ስለነበረ የእህቷን ስም ነገረቻቸው። ከዛን በኋላ እነዛ ሰዎች እነዚህ መተተኞች፣ አስማተኞች፣ የሉሲፈር ሰራተኞች እህቷም ላይ ያደርጉባታል ማለት ነው። ከዛን በኋላ እህቷም ታማሚ ትሆናለች። ስራዋን ጥሩ ስራዋን ጥሩ የገቢ ምንጯን ያደርጉባታል። ከስራ ተፈናቅላ እቤት ቁጭ ብላ ነው ያለችው፣ በአሁኑ ሰዓት ማለት ነው። አሁን በአሁኑ ሰዓት እቤት ቁጭ ብላ ነው ያለችው ስራዋን ጥላ ማለት ነው። ከስራዋ ተፈናቅላለች ማለት ነው። ህይወቷ ተመሰቃቅሏል ማለት ነው። እና ይቺ እህታችንም እሰራለሁኝ፣ ግን የበፊቱ የበፊቱ ሰላሜ የለም፣ ታስሬያለሁኝ፣ ሰላም አይሰኝ አይሰማኝም። እና ያንተን ቪዲዮ ሁሌ ስለምከታተል ወንድሜ ሆይ ምከረኝ ምን ትለኛለ? እንዲህ አይነት አደጋ ደርሶብኛል አለችኝ። እግዚአብሔር በረዳንና እሱ ባገዘን መጠን አምደው ቅዱስ ሚካኤል አያሳፍረንኝምና ከልጅቷ ጋር ይህን ከተወያየን፣ እሷም ከነገረችኝ፣ እኔም ከሰማኋት በኋላ ያንን እርኩስ መንፈስ በስመ እግዚአብሔር ስም፣ በመድኃኔዓለም በኢየሱስ ክርስቶስ ስም፣ በአምደው በቅዱስ ሚካኤል፣ በኪዳነ ምሕረት፣ በቅድስት አርሴማ፣ በሰማቱ በቅዱስ ጊዮርጊስ ስም አንተ እርኩስ መንፈስ አጋንንት ተነስ፣ ራስን አጋልጥ ብዬ በምር ሰዓት ያ መንፈስ ተጋለጠ። ያለውን ነገር በዝርዝር አስረዳ ማለት ነው። ከፈለጋችሁ ቪዲዮ ስላለ ቪዲዮውን ቀንጨብ አድርጌ እስከ መጨረሻው ድረስ እናንተ ስሙት። ምንና እንዴት እንደነበረ የነበረውንና ያለውን ወደፊት የታቀደውንም ከራሱ ከመንፈሱ ተሰሙታላችሁ ማለት ነው። እና ሌላው አንድ ህታችን እንደዚሁ ምንድን ነው የሆነችው? በቲክቶክ ተዋወቀቻትና መልካምና ጥሩ ሰው መስላ ራሷን አስተዋወቀቻት፣ አንድ እህታችን ማለት ነው። እና ይቺ እህታችን የሚገርማችሁ ነገር ገንዘብ መላክ ፈልጋ ነበረ። መቼ መሰላችሁ? አሁን ጳጉሜ ውስጥ ማለት ነው። ጳጉሜ ውስጥ ለአዲስ ዓመት ለቤተሰቦቿ ለእህቷ ገንዘብ ልትልክ ፈለገችና እንዲህ እንዲህ ገንዘብ መላክ የምትፈልጊ ከሆነ እማቀው ለአራት ዓመት በሙሉ እኔ ገንዘብ መላክ ስፈልግ የሚልክልኝ ልጅ አለ እና በጥሩ ምንዛሬ ይልክልሻል ብላ ትተዋውቃታለች። አረ እንደውም ለዓመት በዓል ለቤተሰቤ ልልክ ነበር አድሬሱን ስጪኝ ትላትና አድሬሱን ትሰጣታለች። ከዛን በኋላ በጣም ብዙ ብር ማለት ነው ለ ለዛ ሰው በዛ አካውንት ትልክለታለች ከዛን በኋላ አካውንቱን ሰጣት አስገባች ላከችለት ከትንሽ ጊዜ በኋላ ግን ምንድነው ያደረገው ብሎክ ነው ያደረጋት ማለት ነው ያችም ልጅ ብሎክ አደረገቻት ማለት ነው ሰው በአሁኑ ሰዓት በእንደዚህ አይነት ጉዳትና ጥፋት ላይ ይገኛል እቺ የታችን እስካሁን ድረስ እያለቀሰች እያነባች ነው ያለችው ማለት ነው ቤተሰቦች የባካችሁን የነሳ አባት እናገናኛቸው እያሉ በየሚዲያው የሚመጡ ደላሎች አሉ። በየሚዲያው በትልልቅ ሚዲያ ተሰሚነትና ተመልካች ባለው ሚዲያ ላይ እየቀረቡ ብዙ ሰው በሚያደምጠው በሚከተለው ሚዲያ ላይ እየተገለጡ ምንድን ነው የሚያደርጉት? ራሳቸውን ያስተዋውቃሉ። የነሳ አባት ላገናኛቸው ይላሉ። ገንዘብ መላክ ስትፈልጉ እኔ እንደዚህ ያገናኛችኋለሁኝ። በጣም መልካም ጥሩ ሰው አለ አለች እያለ እያለች በጣም ብዙ እህቶቻችን ጉዳት እየደረሰባቸው ይገኛሉ ማለት ነው። እና ይሄ መንፈስ ይሄ የመጀመሪያ ልጅ ታሪኳን የነገርኳችሁ ማለት ነው። ወደ ትግራይ ክልል የወሰዳት ልጅ መንፈስ ተይዞ ሲናገር ምንድን ናለው ከዚህ በፊት ምንድን ያደረግከው ስንት ሰው ገለሃል ስንት ሰው እንደዚህ አድርገሃል ብዬ ስጠይቀው ምን ቁጥር ስፍር አለው ስራችን ይህ አይደለም ወይ አለ እና እስካሁን ድረስ የገበርከው አለ ወይ አዎ የገበርኩት አለ ለምሳሌ አለ በተለይ በተለይ በውጭ ዓለም ያሉትን ሰዎች አጠምዳለሁኝ አለ ለምን ከዛ መንፈሱም ያግዛል እንደገና ደግሞ በብራቸው በሚልኩት ብር ይሰራባቸውና ፈዘው ደንዝዘው እጃቸው ላይ እንዲወድቁ ይደረጋሉ ማለት ነው። ገንዘባቸውን በመላክ እና ያ ልጅ ያቺ ይሄ መንፈስ ማለት ነው ይሄ መንፈስ ማለት ነው። ሲያዝ ምንድን ያለው ከአሜሪካ አንዲት ልጅ አመጣሁኝ በዚህ መንገድ አለ። እንግዲህ ይሄ ልጅ ነው እንደዚህ ያደረገው። ተመልከቱ፣ እዚች ልጅ ላይ ጥቃት ሊያደርስ የነበረው ልጅ ማለት ነው። ከአሜሪካ አንዷን አስመጣኋትኝ። ከዛን በኋላ ግን እዛ ስትደርስ ሁሉንም ነገር ካደረግኩኝ በኋላ ለሉሲፈር ተገብራለች። አያችሁ፣ ለኔ ሉሲፈር ራሱ ነው የሚናገረው። ራሱ ሉሲፈር ነው ልጅቷን የተቆጣጠራት ማለት ነው። እና ለኔ ተገብራለች። በጣም ብዙ ሰዎችም ፈዘው ደንዝዘው ቀርተዋል በማለት እንግዲህ አሁን እንደ እግዚአብሔር በጎ ፍቃድ በሀያ ሰባት ይሸኝላታል ማለት ነው ባልሳሳ፣ ምክንያቱም ብዙ ሰው ስለሚደወልና ብዙ ሰው ቀጠሮ ስላለው ማለት ነው። ብቻ ግን እህቷንም ስቧል። እሷ ላይ ታስሮ እስከዛ ድረስ እየሰገደ እየተቀጠቀጠ መንፈሱ ሊሸኝ ቃለ መሐላ ገብቶ ያለበት ሁኔታ ነው ያለውና ጥላት ካጠመደው ወጥመድ ሁሉ ይጠብቀን ይጠብቃችሁ። የተዋህዶ ልጆች እንደዚሁ ንብረት ገንዘባችሁን ተቀምታችሁ ተክዳችሁ ያላችሁ ሰዎች እዛ ቦታ ላይ አምደው ቅዱስ ሚካኤል ገዳም ላይ መጥሪያ ይሰጣችኋል። መጥሪያ ማምጣት እና ለከለከላችሁ ለካዳችሁ ሰው መስጠት ትችላላችሁ ማለት ነው። ሰላማችሁ አሁንም በድጋሚ ብዙ ትተረፍረፍ ይበልላችሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉት። ይህ ስትከታተሉት የነበረው ቤተወንጌል ተዋህዶ ሚዲያ ስለሆነ አዲስ የሆናችሁ ጆይን እያላችሁ ቤተሰብ ሆኖ ተቀላቀሉ። አዲስ ያልሆናችሁም ነባሮች ቤተሰቦች እንግዲህ ሀሳብ አስተያየታችሁን እንደተለመደው በኮሜንት መግለጥ ትችላላችሁ ማለት ነው። ሰላማችሁ ብዝት ትትርፍርፍ ይበልላችሁ።